ነገር ነው። አሁን ነኝ ማለት አይደለም። ነፃ ወጥቼ ነው አሁን ማወራ፣ ክርስቶስ ነፃ ስለአወጣኝ። በዓለምማ እንደውም የተለመደው ምንድነው ማንነትን ደብቆ እኔ ትልቅ ሰው ነበርኩ ከልጅነቴ እናም ብሎ ራሱን እየኮፈሱ መኖር ነው። ወደ ጌታ ሰው ሲመጣ ነው እኔ ማረባ ነበርኩ፣ እንደዚህ አይነት ነገር ነበርኩ ብሎ ራሱን አጋልጦ የሚመጣው ነፃ የወጣ ሰው ብቻ ነው በትክክል። እና የወንድም ምክር ማጣጣሌ ሳይሆን ነፃ የወጣውን ሰው በፊተኛው በቀደመው ታፔላ ሰውን ሰው መሰየም ጥሩ አይደለም፣ ትክክል አይደለም፣ በደል ነው። ብዙ ሰዎች ከተለያየ አይነት አረንቋ ውስጥ ወጥተው ዛሬ ፊትለፊት ጌተን የሚያገለግሉ በሙላት እነሱ ናቸው። እና ያንን የተለያዩ ምክሮች ናቸው የደረሱኝ አስተያየቶች ደርሶኛል፣ ባርኮቱ ደርሶኛል። ይህን ሁሉ የእግዚአብሔር ስራ ነው። እሱ ክብሩን ይውሰድ። ዛሬ እንግዲህ ስንገናኝ ምንድን ነው በርካታ ሰዎችን ለማገዝ ተችሏል በጸሎት በምክር እዚህ ጋር እንደማሳሰቢያ በዚህ ክፍል ውስጥ አስቀድሜ መንካት የምፈልገው ነገር ምንድን ነው አንዳንድ ሰዎች ምክር አይሰሙም በጣም ሲሪየስ የሆነ ምክር ነው የምመክራቸውና ለምን ብዙ ቦታ መቅመስ ስለለመዱ እሱ ነው አንድ እሱ ነው ሁለተኛ ምክር የተቀበሉ በትክክል ሄዱት አለኝ። ትምህርት አሁን የምናደርገው ነገር ምንድን ነው አለሳልሰን ረጅም ዘመን ከኛ ጋር የቆየ ከአያት ቅድምት የመጣ የመንፈስን ስራ ለመምታት ጊዜ ይፈልጋል። ጊዜ ይፈልጋል። ይህንን ጊዜ እንዴት ማለፍ እንዳለባቸው፣ እንዴት የሴጣንን ደካማ ጎን መምታት ነው የሚቻል እስቲ ምናልባት ግልጽ ለማድረግ ለተመልካቾቻችን እንዲገባ ያጋጠምህ ነገር ካለ በዚህ በምስክርነት ንሰጠን፣ ሰዎችም ደውሎ ከነገሩ እንዲሁ መልካም። ምንድን ነው የመናፍስት አሰራር፣ በተለይ ከዘር ሀረግ ተከትሎ የሚመጣ በብዙ ልምምድ በሰው ህይወት ውስጥ ይቆያል። በባህሪ ውስጥ ነው የሚደበቀው የመንፈሱ ስራ እና ሰዎቹ ያንን ባህሪ ከቤተሰብ የመጣ ነው፣ ምንም ችግር የለም ብሎ ነው የምገምቱት። ነገር ግን መደበቅ የምሽግ ማለት እሱ ነው። እሱ መጠቀሚያውን ነገር ማቆም ብሎክ ማለት ይሄን አሁን ይሄንን ለምሳሌ እያልክ እስኪ ግልጽ አድርግልን። አሁን ለሚሰማ ሰ ደምብ እንዲገባው። በቃ ምንም ይሄ ግልጽ እኮ ነው። አንዳንዱ ታሳዳቢ ነው፣ አንዳንዱ ዛማዊ ነው፣ አንዳንዱ ሌላ ሱሳሱስ ጠላጥቅ አስቀድሞ የሰጠው እነዚህ የመሳሰሉ በስጋ ስራ ጌታ ቤትም ሆኖ አሁን አንዳንድ ጊዜ እንዴት ሰው እንዲህ ይሆናል እንዲህ የምንላቸው ነገሮች አሉ። ያልተቆረጠ ነገር ነው፣ ያ ነገር ያ ነገር እስካልተቆረጠ ድረስ እናስታግሰዋለን እንጂ የመንፈሱን ስራ እንደገና ህይወት አግኝቶ ይቀጥላል። ለምን ስባል፣ ሀሳቡ የት ነው ያለ? ሴጣን በሀሳቡ ነው እኛን የምቆጣጠረል። ሀሳቡ የት ነው ያለ? በዛ በክፋት ስራ ውስጥ ነው ያለ ይህንን ሌሎቻችን ሌሎቹም ሰዎች መጠንቀቅ አለ። አታክ የተደረጉ ብቻ አይደለም። ስለዚህ ይሄ ምንድን ነው? አንደኛ ይህንን በግልጽ አስተምራሉ፣ የሴጣን ምሽጎች የት የት እንደምኖሩ። ምሽጉን አገኘን ማለት ደግሞ ለይተን እየመታናቸው ማለት ነው። ሁለተኛ እሱ የሚመሸግበትን እንዘጋበታለን። አሁን ማረፊያ በሚያጣበት ሰዓት የግዱን ከኔ ጋር ያለውን ኮሚኒኬት ያቆማል ማለት ነው። እኔ ብዙም ጊዜ እንግዲህ የራሴን ነገር የምናገረውና የሰውን አይደለም። የራሴን ነገር ስናገር መዓት አይነት ችግሮች ነበር። እንደውም እኔ ክርስቲያን መሆን አልችልም እየተስፋ ቁርጬ በአጋጣሚ እንደም አነሳሁኝ አንድም ሁለተኛን መነካት የተነካሁበት እና ምንድን ነው እኔ የመርህ ሰው ነኝ። ምክንያቱም ውትድርና ዓለም ውስጥ ሲቆይ እንትን ትይዛለ፣ አቅጣጫ ትይዛለ። መጽሐፍ ቅዱስ የሚከለክሉ ምንድን ነው የሚፈቅዱ ምንድን ነው የሚለው ነገር ላይ ነው ያተኮርኩት። አንደኛ ለምርምር ምንድመቸኝ ነው አ እንዲ ስለነካ ነው፣ አንተ እንዲህ ስለሆንክ ነው፣ መጠጥ ስለቀመስክ ነው፣ ጫት ስለቃምክ ነው ያልሰራል እንጂ እግዚአብሔር አለ ብሎ እንዳይሉኝ፣ ጫት አቆምኩ፣ መጠጥ አቆምኩ፣ ምንም ሌላ ንክክ ያለምን በሙሉ አቆምኩ። ምክንያቱም ለመፈተን ነው። ለካ እየተቀደስኩ ነው አላወቅሁም። ለእግዚአብሔር እየተለየው ነው እና ግን እኔም ማውቃቸው ነበሩ ሰዎች የማያውቁ ቃሉ የሚነግረኝ ነገር ነበር። ለእኔ ትልልቅ ፈተና መዶሻዎች ናቸውና አሰብኩበት፣ እስቲ ብዬ ማስታወሻ አወጣው መጻፍኩ እኔን ከራሴ መደበቅ ስለማልችል ስጽፍ ሃያ ሦስት ፕሮብሌሞች በእኔ ህይወት ውስጥ ነበሩ። አሰብኩኝና በቃ እኔ ክርስቲያን መሆን አልችልም ይሄ እያለ ክርስቲያን መሆን አልችልም። በጣም እኔን የሚፈትኑ በጣም በርካታ ነገሮች ነበሩ እና ቀኑም በሙሉ ከራሴ ጋር ሲጫወት ዋልኩኝ። ስራ ላይ ሆኜ ማታ ስመለስ አንድ ነገር አልኩ። ዛሬ የመጨረሻ ጸሎት ልጸልኝ እና እግዚአብሔር ይሄን ነገር ካነሳልኝ ምክንያቱም ሁልጊዜ ስለ ልብ ሲነሳ እኔ ጋ ትልቋ ጥኝ እንዳለ ይሰማኛል። ያልተሰበረ በደንብ ነው የሚሰማኝ እና ይሄን ነገር በስንት ዓመት ነው ነው እንደዚህ አይነት ጸዳ ህዝብ መካከል ተቀምጬ እኔ አሉ ወንጀልም ብዙ ነው፣ አጥያቴም ብዙ ነው አልኩና፣ አቁሜ ጂ የመጨረሻ ቀን ጸሎት ብዬ ተንበረከኩ። ስንበረከክ፣ ጌታ ሆይ ከቻልክ አንሳል፣ ያለበለዚያ ደህና ሰምት አልኩና፣ ተንበረከኩ የመጨረሻ ጸሎት ምክንያቱም ይህን ተሸክሜ ከእነዚህ ሰዎች ጋር አንትን ማምለክ አልችልም። እቺ ሁለተኛ የመነካት ነው። ያኛው የፈውሱን ባለፈ መስክር ያለ እና ልቤ እያዘነ ነው። ስትሰነበተው በፊት ተነክቻለሁ ብዬ የለም ልቤ እያዘነ ነው። ግማሽ ግማሽ እንዲህ እንዲህ እያልኩ ነው። ስትሰነበተው ማድረግ በቃ ይህንን አደረግኩ እና መጽሐፍ ቅዱስን ከፈትኩኝ መጽሐፍ ቅዱስን ከፈትኩ፣ ከጸሎት ተነስቼ ሲከፍት እግዚአብሔር መቼም እንዴት አይነት የረቀቀ ስራ እንዳለው ይገርማል። እስቅኤል 36 ቁጥር 25፣ 26 አካባቢ ስለ እስራኤሎች ነው የሚናገረው እና የዛን ቀን ነው ያነበኩት። ዝም ብዬ ሲከፍት ነው ምናም ብዬ ከፍት ሳረክ ልብ የሚለው አየሁት። ምን ላል ንጹህ ውሃ ያረጭባቸዋል፣ ከኃጢአታችሁም አነጻቸዋለሁ ድንጋዩን ልብ ከእናንተ ያወጣለሁ የስጋን ልብ እሰጣቸዋለሁ። ልቤ ትርክክ ምኖ ለእኔ ቢሆን ይሄ እዚህ ጋ እኮ ትልቁ አጥኝ አለ። በቃ እንዲህ እንቁልልጭ አይነት ነገር ሌኔ ቢሆን ይሄ ደገም፣ ደጋገም ቀለጠ ልቤ ደሳሌ ምኑ ለእኔ ቢሆን ለእኔ ቢያርግ ብየ ሁለት ሶስቴ ካነበብ በኋላ መጽሐፉን እንደከፈቱ ታኛ ዝንብት አድርግ ያለው እያለሁ ታኛው ምናልባት ወደ ሰባት ተኩል ግምት ይመስለኛል። እና ከአድ ትልቅ በሕይወቴ አይቼ የማላውቀው ነገር መጣ። እኔ ተኝቼ በጀርባዬ ልክ እንደ ዲሽ የሚመስለን ቅርጽ በብርሃን የተሞላ ከኔ በላይ እንዲቆሙ፣ ውስጡ ያለው ማየት አልችልም። ብርሃኑ ቤቱን ተቆጣጥሮታል። እኔ ላይ ነው እየበራ ያለና እንዲህ ብሎ መጥቷል። ማለት እንደ ህልምም አይደለም። እኔ ህልም አላይም ሲጀመር እኔ እዛ የቴስት ውስጥ ሆኜ ህልም የሚባል ውሸት ነው ሁሉ ውሸት ስለሆነ ከእግዚአብሔርም ከሰይጣንም ህልም አላይ። ይህንን አዲስ ነገር ማየት ጀመርኩ፣ እንደ ባውዛ የሚበራ ግን ሰፊ የዲሽ እንትኖችን የሚመስል ማለት ነው። እሱ መጣን ላይ ላይ ተደቀነ። መናገር አይቻልም። እጅ ወጣ። ከዛም መፍራት ጀመርኩኝ። ቀጠለና መቀስ ወጣ። የሐኪም እጅም የሚመስለው እጁ ነው የሚታየው። ቀጠለና በዚህ በኩል ገባ ወደ ውስጤ እና ልቤን አወጣው። እያየሁት ማለት ነው እንዲህ ፊቴ እያየሁን እንዲህ ሳይ ማአት አይነት ግን ይሄ ስማቸውን የማላውቃቸው የሚያስጠሉ በቃ ጥቋቁር ነገር ይሄ ምድር ለአንዳንድ ሲንቀሳቀሱ የምናያቸው አይነት ነገሮች ልቤ ላይ በጠቅላለን እነሱ ናቸው ያሉት። ከዛ በመቀስ ይቆርጠዋል ይቆርጠዋል። ምንም አላልኩም እስከዛ ድረስ ቆረጥ፣ ጨረሰ፣ ጣለው። አሁን ጸዳች ልቤና፣ ያገላብጠዋል ቼክ እያረገ መቀሱ ያለ እጁም ይታየኛል ልቤም ይታየኛል። ከዛ በመቀጠል አሁን ፈራው። ይሄ ደም ቅዳ ደም መልስ የሚባል ነገር አለ። እሱን ይቆርጥ ይሁን ምናምን ብዬ ፈራውና እንዲህ መቀሱ ሲቀርብ አንድ ጊዜ ይሄ ታፍኖ የቆየውን ድምፅ ሊነግራል። ሌሊት ነው። አንድ ቧስል ብቻ መንደሩ በሙሉ፣ ሰፈሩ በሙሉ እንዳለ የመጀመሪያ ዶሮ ነ ደጅ የሚገኘው የሆነ ኮሽ ካለ አልተኛው እየተኛውም እሰማለሁ። እንደዛ አይነት ነገር እና ባህሪ ነው። በቃ ጦር ሜዳ የገጠመኝ ነገር ነው። ብዙ ጦርም አደጋ ከአደጋ ድኛለሁ። ግማሽ ነው ምተኝ፣ ግማሽ ማለት ነው። በቃ ከእኔ አይደለም ይህም ነገር የቆመው። ልክ ወደ ጌታ ስገባ ሙሉ እንቅልፍ መተኛት የጀመርኩ ማለት ነው እንጂ በፊት እንቅልፍ ሙሉ በቃ እየተኛው ሰማ ሁሉንም ነገር። እንዴት ለመድኩ ማለት ምንድን ነው? የአላቅም እንዴት እንዳያዘኝ። ራሱ ይሄኛውን እንግዲህ እንትን ሆነ ወደዚህ እንሻገራለን እና ከዛ በኋላ ጩኸቴን አንድ ጊዜ ለቀቁ። ግቢ ውስጥ ተከራዮች አሉ በሙሉ ወጡ። ይሄንን ቤት ሲፈትሹ የኔ ቤት ዝግ ነው ሳይሆን ከውጭ ቁልፍ አይደለም ለጌ እንዴት ዛሬ ምናምን ብሎ ልክ እኮ እንደው የሆነ ነገር እንደወጋው ሰው እኮ ነው የጮኸ ምናምን ምናምን ይባበል። አፈርኩኝ እኔ እዛ እንቀጠቀጣል። ከዛ እነሱ ሄዱ ሉም ገባ በቃ እንቅልፍ ወስዶታል ማለት ነው ብሎ ማለት ነው። እነሱ ሲመለሱ የሆንብኝ ነገር

እንዲህ የተኛሁበት ፍራሽ ራሱ የኔ ላብ እንደ ውሃ ጠጥቶታል በኋላ ስነሰ መብራት አብርቼ ሳይል ደናኒ በጣም አዘንኩም ተገረምኩ ምን ሊሆን ነው ማለት ነው ምን እየመጣብኝ ነው ብዬ አይቼ የማላውቀው ነገር በዚህ ጉዳይ እንትን አልኩ ከዚህ በኋላ መብራት አላጠፋም ማለት ነው ፈራሁኝ ተመልሶ እንዳይመጣ ፈራሁኝና ውጭ ብዬ ማሰብ ጀመርኩ እንዴ ምንድነው ይሄ ነገር ጸሎት ነው? ምንድን ነው፣ ምንድን ነው የሚያስቆመው? ሄን እንዴ ተመልሶ ቢመጣብኝ አልኩ። ማብራት አበረውና ቁጭ አልኩ። በኋላ ቁጭ ከምላልኩኝና ደግሞ ከአንድ ሰዓት ቁጭታ በኋላ ዞር ስል ማታ የከፈትኩ መጽሐፍ ቅዱስ አለ። እሱን ሳባረኩና ሳነብ የልብ ነገር መጣ። የራሴ ነገር አገናዘብኩኝ። በቃ ጌታ መጣልኩኛ ከዛ በኋላ ወደ ሐዘኔም ፍርሃትም ወደ ደስታ ተቀየረ። በመንፈስ ቅዱስ ምስክርነት የሚባለውን ነገር በደንብ አረጋገጥኩ። ከዛ በኋላ የቀረውን የተለያየ የአመፃ እርሾ በሙሉ ቀስ በቀስ ከውስጥ ማክኖ አለከስ። ሁለተኛ መነካት ማለት ነው። የፊተኛው መነካት እሱ እንዳለ ለአገልግሎት አቀጣጥሎኛል። በሴጣን ላይ ያስነስቶኛል። ይሄ አንዱ ትልቅ ከእግዚአብሔር ያገኘሁት ረዳት። ያ ባህሪ ቢኖረኝ ምን ሊመስል እንደሚችል አላውቅም፣ የዘገነነኛል። ይሄ ነው ሌላው ምንድን ነው። እንግዲህ እዚህ እግረ መንገድ ተናግሬ ማለፍ የሚፈልገው ምንድን ነው፣ እግዚአብሔር ይችላል። የተፈጠርነት ባህሪ ጽድት ብሎ የሆነ ነገር ሆኖ የሚመጣ ሰው የለም፣ ግን ተመቻችተነው አድኑር አድኖር በጣም ብዙ አገልጋዮችን አያለን። ይሄ ሰውዬ እግዚአብሔርን እንደ እርዳታ ቢጠይቅላለሁ በጣም ብዙ ነገሮችን አውቃለሁ። ስቲል እኔ ዱሮ የምወቀስበትን ተደባዳቢ የሆኑ ሰዎች አሉ፣ ተሳዳቢ የሆኑ ሰዎች አሉ። እንደፈለጉ ሆነው መልሰው ደግሞ ጥሩ ቃል የሚያስተምሩ ሰዎች አሉ። ይሄ ነገር ለእኔ ሰቀጥጠኛል። እኔን እንደረዳኝ ጌታ ብረዳው እላለሁ። እና በዚህ መንገድ ምንድን ነው ጠላት መገልገያው ነው ይሄ መገልገያው በቃ ወተ የሆነ ደረጃ ያሸማቀቃል። በዛ በኩል እኔ አሁን ሚዲያ ላይ ማለነሳቸው በርካታ ነገሮች ነበሩ። ስለዚህ ወገኖቻችን ይህንን የኛን ፕሮግራም የሚመለከቱት ሁሉ እግዚአብሔር ይችላል። በቃ እኔ አልቻልኩም እንካ እንትን አለብኝ እንትን አለብኝ ስሙን እየጠራን እየነገር ነው ያስወግዳል። እንድንቀደስለት ይፈልጋል እግዚአብሔር እና አንድ ይህን ምክር እሰጣለሁ እኔ የተረዳሁበት እግዚአብሔር እኔ የሚጎበኝበት ዳግም እግዚአብሔር ፊት መቆም የማልችልባቸው ነገሮች ነበሩ። ይህን እንዴት አድርጌ እደብቃለሁ? ስለዚህ ብዙ ሰዎች በዚህ እየተጠቁዋል። ያ ደግሞ ይህ ሰይጣን ምሽግ ነው። አየህ ምስጢር ነው። ሰውዬ ለሰው አያማክርም። እኔ እኮ እንዲያልን ነገር አለብኝ አይልም። ስለማይል ጥሩ መደበቅ ቦታ ነው ማለት ነው። በሚፈልገው ሰዓት ክሊክ ያደርገዋል። በቃ ያ ሰውዬ ከዛ ክልል መውጣት አይችልም። ስለዚህ ለወገኖቻችንን የምመክራቸው ማሳያቸው እነዚህ ስጋ ስራዎች እንዴት አይነት አደገኛ የሴጣን አገልጋይ እንደሆኑ ከመጽሐፍ ቅዱስ እያወጣሁ እያስተማርኩ ስለሆነ ይህን መጠቀም የሚችሉ ይህንን አደራ ላለው ምክር ቢሰሙ፣ ቅድም እንደነገርኩ ብዙ ቦታ እንደዚህ አይነት በያሉ ነቢያት እየቀመሱ እየመጡ እኔም ስራ ፈትቼ ራራለሁ፣ ያሳዝኑኛል እስረቱ ስለሚገባኝ ይህን ነገር በማደርግበት ሰዓት የተቀበሉት የሰሙን ትምህርቱን የተቀበሉን በትክክል ውልቅ ብሎ ወጥቶ ጤናማ ክርስትና ውስጥ ገብቶ ቤተክርስቲያናቸው ማገልገል ጀምሮ ከሀገር ውጭም ከሀገር ውስጥ ይህንም ዛሬ በዚህ ምክር ጀምራሉ። ሌላ አንዳንድ ማየ ነገር ምንድን ነው? ያ ያለው እኔን እግዚአብሔር እንደረዳኝ እኔ ሳውራ ያያሉ የሆነ ፊልም ስና አንድ አክተር በብዙ ሰርቶ አሸንፎ መጨረሻ ምናምን ፊልሙ ደስ ይላል። ጉዳዩ እንደዛ አይደለም። በእሳት ውስጥ ማለፍ አለ። እየተፈጀን የሰይጣን በቀል በህይወት ቆሞ አያውቅም። ህዝቡ መረዳት ያለበት ይህ ጸንተን መቆም ነው፣ የክርስቶስ ነኝ በቃ እንጂ አሁን እንትና ፓስተር እንትና ጸልዩልኝ፣ ነቢይ እንትና ጸልዩልኝ። አሁን ያው ብዙ ቦታ ተሰበረልሽ ተሰበረልኝ ተብሎ ይሄዳሉ። እሱ ቤት ሲገቡ አብሮ ይገናኛል። እንደሱ አይደለም። እኔ እየነገርኩም እየመከርኩም እያስተማርኩም በጣም ጊዜ በሌለኝ ጊዜ ዋጋ የምከፍልላቸው ወገኖችን አክብራቸው፣ የእግዚአብሔር የደም ውጤት ናቸውና የክርስቶስ ደም ውጤት ስለሆኑ ነው። ምክር የሚሰሙ ከሆነ ምንም አይጠራጥርም። በርካታ እስረኞች እንዳሉ መቶ በመቶ እርግጠኛ ነኝ። ይወጣል። ስለዚህ ምን ያደርጋል? የጠላት በቀል አሰራሩ እንዴት ልናውቅ እንችላለን። ከተጸለየ በኋላ ስለምን አይቆምም ብለው ስሉ ቅድም የተናገርኩት የስጋ ስራዎች እነዚህ እኛ ተቀምጦ ከእኛ ጋር የጎለበቱትን ከእነሱ ጋር ፋይት መቅጠብ አንድ ጀመርን ማለት ነው። ሁለተኛ ምንድን ነው መከራዊ ይቀየራል። በሌላ መልክ ነው የሚመጣው። ሰይጣን ማለት አንዳንድ ሰዎች አመር ነው ይሹት መሬት ላይ ምናምን ብሎ መሬት እንደሚያስረግጡን አይደለም። እኔ በተጨባጭ የማውቀውን በህይወት ያለፈውን ነገር እንደገና በአገልግሎት የማያቸውን ነገሮች እግዚአብሔር እንትን ትምህርት ቤት አስገብቶ አሳይቶኛል። እንደዚህ ጅል አንተ በፈለግከው ቦታ ላይ አቁመ የምትመታው አይደለም። መልክ ይቀይራል፣ አሰራር ይቀይራል፣ ሲስተም ይቀይራል። በዚህ ስትነቀበ በሌላ ይመጣል። ይህን ማወቅ ሁል ጊዜ በነቀሁት ቁጥር አሸናፊ ነኝ። ስለዚህ ይህንን መረዳት አለባችሁ። አንዳንዶች ደግሞ ትንሽ ከተጸለየ በኋላ በቃ መቆም አለበት፣ የት አለ አልቆመም ይላሉ። በእድሜያቸው ልክ እስከዚህ ድረስ ሲ የሰደደ በአንድ ጊዜ ይቆማል ብሎ ሌሎች እንደሚሉት እኔ ማለት አልፈልግም፣ ስለሚገባኝ እንዲ ሊቆም እንደሚችል እንዲት ከሌሎች እንደተቆረጠ ስለማወቅ ማለት ነው ሌላው ሰው ተመልካቾቻችን በደንብ ለመገልገል ከፈለጉ መከራው አለ ችግሩ አለ፣ አይተኛው ለምሳሌ በእኔ ህይወት ላይ ያልተሞከረ የለም። ሁልጊዜ ጊዜ ሰይጣን እኔን ለማጥፋት እንዲህ በቀላል በህይወት እንድኖር ታምሜም እንድቆይ አይደለም በህይወት ለማጥፋት ከሀያ ጊዜ በላይ የነ ጉርጋር በቃ እግዚአብሔር ሸፍኖታል። አንዱን ተአምር የሚያሰኝ ይሄ እና ይሄንን ብዬ ስል የእንትኑን አይደለም፣ የውትድርና ዓለምን አይደለም። እሱ የፊልዳችን ነው፣ ስራችን ነው። የሚገርም አይደለም በጤናማ አገር ቁጭ ብዬ ስለዚህ አሁን እንግዲህ እነዚህን ሁለቱ ድል አግኝቼ አገልግሎት ጀምሬ እግዚአብሔር ይመዝገን ብዬ አሁን ነጻ መሆን የሚገባኝ ጊዜ

አንድ ነገር በደንብ ግልጽ ማድረግ የሚፈልገው ምንድን ነው፣ ሴጣን እና እግዚአብሔር ተቃራኒ ኃይል አይደለም። ሴጣን እንደኛ ፍጡር፣ እኛን እሱን የሚመጥን ጸጋ ኔጋ ነው ያስቀመጠው። በቃ ይበቃል። እኔ ነኝ መዋጋት ያለብኝ እንጂ እግዚአብሔር መጥቶ አልተዋጋልኝም። እግዚአብሔር እኔ እንዲህ እንትን ሲሆን ዝም ይለኛል ብሎ ሰው ወደ እግዚአብሔር ወቀሳ ያቅርባል። እኛ ጋር አለ የተቀበልነው ስልጣን፣ ያ የሚሰራ ስልጣን ቃሉን ካመን የሚሰራ ስንዘርሮ ባላየውበት እዚህ ቁጭ ብዬ ሌላ አገር ላይ እግዚአብሔር ሲሰራ ስላየውን ልክ ለወገኖችም ይህንን ነገር ነው ማካፈል የሚፈልጉ። እንደው ከተለያዩ የነበርብኝ ውጊያዎች አንዳንዱ ያስገርመኛልና ወይኔ ሰው እንድገል በፊት በፊት አሁን እንደዚህ እንግዲህ ወደዚህ ደረጃ ከደረስኩ በፊት ወይኔ ሰው እንድገል ወይ ሰው እንድገለኝ ነበር የሚያዘጋጅልኝ። ከሰው ጋር ግጭት ከፈጠርኩ በፊተኛው ህይወቴ ማለት ነው፣ የመጀመሪያ የሚታየኝ እንዴት እንደምገል በቃ እንዴት አድርጌ እንደሚገል። በጣም ዛና ብዬ ነው ማስበው፣ አንድ ሁለት እድል ልስጥ ምናምን ላለ እዛ መካከል እግዚአብሔር እና ያየሁት በተለይ ብዙ ሞቶች። አንድ ወቅት ከወንድሜ ጎረቤት ጋር አንድ ሰው ይጋጩና ችግር ይፈጠራል። ችግር ሲፈጠር ያንን ኃላፊነቱን የተቀበልኩና ወንድሜ ናንተ ስራ ስራ አልኩት። እሱም በጌታ ነው። አሁን ከዛ በኋላ ጉዳዩ ከረረ ከረረና ከፍተኛ ደረጃ ደረሰ። የደርግ ባለስልጣን ነው ሰውየው እና ከኔ በላይ ሄደ። መልካም፣ በቃ በቀላሉ ይሄንን ለእኔ የቤት ስራ ይሁን በህግ እንሞክራለን። ከዛ በኋላ ገላግለዋለሁ አልኩኝና ይህንን ጉዳይ ወስኜ ቁጫ እሱም ደግሞ እንትን ነው፣ ደርግ ባለስልጣን ነው፣ የጦር አዛዥ ነው። እሱም ደግሞ እንዴት አድርጎ እንደሚገለኝ ደግሞ ለእኔ እዛ አዘጋጀልኝ ማለት ነው። አሁን እዚህም እዚህም ይደግሳል። ሴጠ ከዛ በኋላ ሰውየው የሆነ ጊዜ ወንድሜ ግቢ ውስጥ ገብቶ ወደ አምስት ጥይት ነው ምናምን ተኮሰብን በራችን የመጥቶ ማለት ነው። ወንድምን በቃ ምንም እንዳትል ዝም በል በጣም ቀላል ነው አንተ ልጆች ስላሉ ለአንተ ብዬ ታገሳለሁ እንጂ ምን እዚች ጋር በግባችን ከመጣ ድረስ ብገለ ምንም አይፈጥም ታስረ እንደወጣለ ግን ትታሰራል ይቅር ቤቱ ያንተ ነው ምናም ብዬ እሱን አስታገስኩና ደግሞ ህግም ይጠቀማሉ ከዛ ከዛ ጉዳዩ ከፍ እያለ መጣና ገዳ ይቀጠርብኝ የሚገለኝ ሰው ከዚህ ከአዲስ አበባ ድሬዳዋ ድረስ እንዲገባ ተደረገ እንደ ጦር ሜዳ ነው የምንተያየው። እኛም ስንወጣ የጋራ እንትን ነው ያለን ድንበር ነው ያለ። እነሱም ተደብቆ ነው የሚያዩን። ጦር አዘው ግቢ ውስጥ ያሳድራል። አምስት ስድስት ወታደሮች ክላሽ ይዞ መጥቶ ያድራሉ። እሱ ወደ ግዳጅ በሚሄድበት ሰዓት ብቻ ጦር ሜዳ ሆኖ ቁጭ አለ። በቃ ከተማ ውስጥ መጨረሻ፣ ለምን በዚያ አልገለግልም ብሎ በማይታይ በማይታወቅ ሰው እኔን ለማስገደል ገዳይ መጣ። በአጋጣሚ ስንወጣም እንግዲህ በጥበቃ በጥንቃቄ ነው፣ ማን አለ የለም ተብሎ ነው። እነሱም እንደዛው ነው የሚወዱ የሚገቡ፣ በሰቆቃ ማለት ነው። መጨረሻ ላይ እኔ ገዳይ ከዚህ ተቀጥሮ እዛ መጥቶ ምን ይመስላል ተብሎ መልኬን ለማሳየት እነሱ ወደ ቤት ነው ያው ቤት ያለውን ይመስሏቸው በመጋረጃ ውስጥ ሁና ምናምን እዚሁን እንጠብቃለን ምናምን ስል እየገባሁኝ ነው አላዩኝ። ያው እንግዲህ አቅጣጫ ጠላት ያለበት ስለሆነ ዞር ስል ከልጁ ጋር ፊት ለፊት ይተያያል። ሳዩ አውቋለሁ፣ እሱም አወቀኝ። እሱ እኔ አልመሰልኩም፣ እንደውም እንግድነት የመጣው ከአዲስ አበባ የመጣ ነው። ለማንኛውም የእረፍት ሰዓታችን ስለደረሰ ያው ታሪኩን ትቀጥልልናለህ። እረፍት አድርገን እንመለሳለን።